አሰላሙ አለይኩም ወረህመቱላሂ ወበረካቱ። በዛሬው ፕሮግራማችን የምናየው ስድስት ሪዝቅን ወይም ሀብትን የሚያመለክቱ ኢስላማዊ የህልም ፍቾች ላይ ይሆናል። ሁሉንም በዝርዝር እናያለን። አብራችሁ ቆዩ። የመጀመሪያው ወተት ነው። ወተትን በህልም መጠጣት የመጀመሪያውና አንደኛው የህልም ፍቻችን ወተትን በህልም ሲጠጡ ማየት። ይህ ህልም በቀጥታ ከነብዩ ሰለላሁ ዐለይሂ ወሰለም የተወሰደ ህልም ነው። ኢብኑ ዑመር ባስተላለፉት ሀዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ በህልሜ የወተት ጆክ ቀርቦልኝ አየሁኝ፣ ከሱም ጠጣሁኝ፣ የተረፈኝንም ለዑመር ኢብኑ አልኸጣብ ሰጠሁት አሉ ያላህ መልክተኛ። ሱሐቦችም ጠየቋቸው አንተ ያላህ መልክተኛ ሆይ ህልሙን በምን ፈታሁት አሏቸው። ያላህ መልክተኛም በእውቀት በእልም ፈትቼዋለሁ አሉ። ስለዚህ ወተትን በህልም መጠጣት ጠቃሚ እውቀትንና ኢልምን ያበስራል። ያላህ ባሪያዎች ለኛ ከኢልም የበለጠ ሀብት የለንም። ኢልማችን ለኛ ሀብታችን ነው። ሁለተኛው የሰቡ ላሞች። ይህ ህልም ከነቢዩላህ ዩሱፍ አለይሂ ሰላም የተወሰደ ነው። የሰቡ ላሞች በህልም ማየት የሀብትን መጨመርና የተትረፈረፈ ወይም የጥጋብ ዓመት መሆኑን ያበስራል። ነቢዩላህ ዩሱፍ ዓለይሂ ሰላም የግብፁን ንጉስ ህልም ሲፈቱለት ሰባት የሰቡ ላሞችን ሲያይ ሰባት የጥጋብ ዓመት በማለት ፈተውለታል። የከሱ ከብቶችን ማየት ደግሞ የችግርና የረሃብ ዓመት እንደሚሆን ማስጠንቀቂያ ነው። የግብፁን ንጉስ ሲፈቱለት ነብዩላህ ዩሱፍ ዓለይሂ ሰላም ሰባት ተከታታይ የጥጋብ ዓመት እንደሚሆን ፈተውለታል። ሰባት የሰቡ ላሞችን በማየቱ ንጉሱ ይህ ህልም እውነተኝነት በሱረቱ ዩሱፍ አላሁ ሱብሃነሁ ወተዓላ ይጠቅሷል። በሶስተኝነት የምናየው ለምለምና አረንጓዴ መሬት። ለምለምና አረንጓዴ መሬት በህልም ማየት የኑሮ መሻሻልንና የስኬት አመት እንደሚሆን ማሳያ ነው። አላሁ ስብሃኑ ተዓላ በብዙ የቁርአን አንቀጽ ስለ ጀነት ሲናገር ለምለምና አረንጓዴ እያለ ነው የሚጠራት። ስለዚህ ለምለምና አረንጓዴን መሬትን በህልም ማየት የደስታና የስኬት ዓመት እንደሚሆን ጥሩ ማሳያ ነው። በአራተኝነት የምናየው ጠቃሚ የሆነ ዝናብ ይሆናል። የማይጎዳ ጥቅም የሚሰጥ ጠቃሚ የሆነ ዝናብ በህልመ ማየት የዱዓ ተቀባይነትና የስኬት ዓመት እንደሚሆን ጥሩ ማሳያ ነው። አላሁ ስብሓነሁ ተዓላ በቁርአኑ እንዲህ ይላል፣ እኛ ከሰማይ የተባረከ ውሃን አወረድን በሱም አትክልቶችንና የሚታጨዱ አዝመራዎችን አበቀል ይላል። በህልመው ጠቃሚ ዝናብን ማየት ዱዓው ተቀባይነት እንደሚያገኝና ይህ ዓመት ለርሶ የተባረከና የስኬት ዓመት እንደሚሆን ጥሩ ማሳያ ነው። በአምስተኛነት የምናየው ሰፊ ቤት ይሆናል። በህልሞ ሰፊ ቤት ካዩ የኑሮ መሻሻልን እንዲሁም ትልቅ የሆነ ሀብትን እንደምናገኝ ትልቅ የምሥራች ነው። ነብዩ ሰለላሁ ዐለይሂ ወሰለም ከአደም ልጅ የደስታ ምንጭ ናቸው ካሏቸው መካከል ሰፊ ቤት፣ መልካም ሚስት እንዲሁም ጥሩ መጓጓዣ ናቸው ብለዋል። በህልሞ ሰፊ ቤትን ካዩ ትልቅ የሆነ ሀብት ወደ እርሱ እንደሚመጣ ትልቅ ማሳያ ነው። በስድስተኛ ደረጃ የምናየው ማርና ተመር ይሆናል። በህልሞ ማርና ተመር ካዩ ከበሽታ መዳንን እንዲሁም ሀላል የሆነ ርዝቅንና ሀብትን እንደምናገኝ ትልቅ የምስራች ነው። አላሁ ስብሃነወተዓላ በቁርአኑ ማርፈዋሽ እንደሆነ ይናገራል። ነቢዩ ሰለላሁ አለይሂ ወሰለም ስለ ተምር ሲናገሩ እንዲህ ይላሉ፣ ተምር የሌለበት ቤት ሰዎቹ የተራቡ ናቸው ይላሉ። ያላህ መልክተኛ፣ ያላህ ባሪያዎች፣ አንድ ህልም ፍቺ እንደ ሰውየው አላሚና እንደ ኢማኑ ጥንካሬ ይለያያል። ሁሉንም የሚያውቀው አላህ ብቻ ነው። ወላሁ አለም